ሰላም ለእናንተ ይሁን። ዛሬ 24ተኛው ቀን በ40 ቀን ጾም ጸሎት ናለን። ዛሬ የምናየው በጾም ማወቅ ካለብን ነጥቦች አራተኛው ፓርት ነች። እሷ ደግሞ ጾም ጾምህ ወይ መጾምህ ወይ በእግዚአብሔር በጾም መታየት ደሞዝ አለው ሽልማት አለው የሚል ነው። እዛው ማቴዎስ 6ኛው ምዕራፍ ከቁጥር 1 እስከ ቁጥር 17 ቀስ ብላችሁ ካያችሁ ስለ ሦስት ነገር ጌታ ያስተናግረዋል። ስለ ምጽዋት፣ ስለ ጸሎት፣ ስለ ጾም ወይ ስለ ጾም፣ ስለ ምጽዋት፣ ስለ ጸሎት ተናግረዋል። ጌታ ኢየሱስ ሰዎችን እንዲያዩላችሁ ወይ ደግሞ በሰዎች ፊት ተቀባይነት እንድትኖሩ ካልጾማችሁ ምጽዋት ካሰጣችሁ ካጸለያችሁ፣ በእውነት በእኔ ፊት ብቻ ካደረጋችሁ ጸሎቱ፣ ጾሙ፣ ምጽዋቱ በእግዚአብሔር ዘንድ ደሞዝ አላችሁ ብሎ ተናግረዋል። በእግዚአብሔር ዘንድ ሽልማት አላችሁ፣ ከእግዚአብሔር ደሞዛችሁ ታገኛላችሁ ብሎ ተናግረዋል። እየጾምክ ያለህ ወንድም፣ እየጸለይሽ ያለሽ እህት፣ በጾምና በጸሎት በእግዚአብሔር ፊት የምታዩ ሰዎችን ለማስደሰት ወይ ጾመኞች መሆናችሁ ለማሳወቅ ወይ ራሳችሁ የሆነ ነገር አርጋችሁ ለመሳል ትልቅ አርጋችሁ ለመሳል ከሆነ ደሞዝ የለውም። በትክክል በእግዚአብሔር ፊት ግን አንድ ነገር ፈልጋችሁ ጨብቃችሁ ከጾማችሁ ኢየሱስ ምን አለ? ደሞዝ አላችሁ፣ ሪዛልት አላችሁ፣ ታገኙታላችሁ ብላችኋል። በጌታ በኢየሱስ እየጾምክ ያለ ወንድም እህት፣ በቤትህ በቤት በአገልግሎትህ፣ በነገርህ ደሞዝ አለህ፣ ሽልማት አለህ፣ መጾምህ ሪዛልት አለው።